ነጻ አውጪኝ የአቡነ በርናባስ ቃለ መጠይቅን በተመለከተ ዶክተር አረጋ አባተ ያስቀመጡት አነጋጋሪ ጉዳይ እጅግ እያነጋገረ ይገኛል። ዶክተር አረጋ አባተ በሰሞኑ የአቡነ በርናባስ ጉዳይ ያሰራጩት ጽሁፍ ለምን ከፌስቡካቸው ላይ እንዲጠፋ ተደረገ? ጽሁፉስ በድጋሚ ፖስት ይደረግ ይሆን? ጽሁፉስ ምን ይላል የሚለውን በስፋት የምናስደምጣችኋለን። በሌላኛው መረጃችን ደግሞ ከገዳማውያን አበምኔቶችና እመምኔቶች ሲሰጥ በቆየው ስልጠና ላይ ጥብቅ አቋም መግለጫ ከቤተ ክርስቲያን አባቶች እና ሊቃውንት እንዲሁም ገዳማውያን ተሰምቷል። ይህንንም መረጃ በዝርዝር መረጃችን በስፋት እናስደምጣችኋለን። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ ውድ ኦርቶዶክሳዊያን በዚህ ቻናል ላይ የተለያዩ ወቅታዊና አነጋጋሪ ሆኑ ኦርቶዶክሳዊ መረጃዎችን የምናደርሳችኋል። እናንተም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን እየጠየቅን ወደ መረጃው እናምራለን። ነጻ አውጪው የአቡነ በርናባስ ቃለ መጠይቅን ከመጠነኛ ስቴት ጋር ሲልም ዶክተር ረጋ አባተ በማህበራዊ የትስስር ገጹ ላይ ሰፋ ያለ ጽሑፍ አጋርቷል። ይህ ቃለ መጠይቅ ከዓመት በፊት ሊቀ ጳጳሱ ከእግረኛው ሚዲያ ጋር ያደረጉት ቃለ መጠይቅ ሶስተኛ ክፍል ነው። በጊዜው ሊቀ ጳጳሱ ስለሚበሉና ስለማይበሉ ነገሮች በሰጡት አስተያየት ምክንያትም ጩኸት በርክቶና ብዙዎችም ደስተኞች ያልነበሩባቸው በመሆናቸው የኛው ክፍል እንዲቆይ ተደርጎ የነበረ ነው። ነገር ግን ሰሞኑን አባ ገብርኤል በፈጠሩት የስተት ትምህርት የተነሳ የአቡነ በርናባስም በሁላችንም በቋሚ ሲኖዶ ጭምር አብሮ እየተነሳ በመሆኑ የሚዲያው ባለቤቶችም ቃለመጠይቁን ለቀውታል። በቃለመጠይቁ በርካታ ነገሮች ተነስተውበታል። ጥልቅ የነገረ መለኮት ትምህርትን የያዘ ውይይትም ነበር። ይህ ቃለመጠይቅም መስማት ስጀምር በርካታ ነገሮችን ስለሚያጠራ ማስታወሻ ሊያዝ ብዬ ጀመርኩኝ ሲልም ዶክተሩም ቃለመጠይቁ መጠይቁ እየገፋ ሴት ደግሞ ቃለ መጠይቁ ሊቀ ጳጳሱን ብቻ ሳይሆን ብዙዎችን በተነሱበት ጉዳዮች ዙሪያ ሊያሳርፍ የሚችል መሆኑን ስላመንኩበት በጽሁፍ መልክ ተቀይሮ ቢቀመጥ የሚል ሀሳብ መጣልኝ። ከዚያም ጊዜ ወሰጄ ወደ ጽሁፍ ቀይሬዋለሁ፣ ሲልም ቃለ መጠይቁ የአንድ ሰዓት ከ52 ደቂቃ ቃለ መጠይቅ በመሆኑ በጽሁፍም ቢረዝምም አይገርምም። ነገር ግን ዝም ብሎ የረዘም አይደለም፣ በቁም ነገር የተሞላ ነው። ይህንን በጥንቃቄ የሚያነቡ ሁሉ የሚጠቀሙበት፣ ሁላችንም መድረስ አለበት። ለምን ለሁሉ እንድናደርስም፣ ለአባቶች ጭምር ማለቴ ነው። በዚህ አጋጣሚ ለአቡነ በርናባስም እንድታደርሱ ጥሪ አቀርባለሁ፣ ሲልም በመጠየቅ ስለ ቃለ መጠይቁም ይቀጥላል። አቡነ በርናባስ ዛሬ አባ በርናባስ ያላልኩት በምክንያት ነው ሲልም ክርስቶስ አማላጅ ነው ይላሉ ተብለው ሲከሰሱ ስለማውቃቸው ሙሉ ስብከታቸውን የመስማት እድል ግን ገጥሞኝ ያውቅም ወይም አልፈለኩም ነበር። በመሰረቱ ክርስቶስ አማላጅ ነው አይደለም የሚለው ጉዳይ ማብራሪያ እስካልተሰጠበት ድረስ አስቸጋሪ እንደሚሆን ካወቅኩኝ ቆይቻለሁ። ቁልፍ ያለው ማብራሪያ ላይ ነው። ከዚህ ውጪ ማማለድ ኃጢአት አይደለም። ክርስቶስ ደግሞ በሰውነቱ ሰው የሚሰራውን ሁሉ ኃጢአትን ሰርቷል። ሲሰራውም ከፊሉን ለካሳ፣ ለድህነት፣ ለቤዛነት ሰርቶታል። ከፊሉን ደግሞ ለአርአያነት፣ ለምሳሌ ሰርቶታል። ይህ ጉዳይ በቃለመጠይቁ በደንብ የተብራራ ስለሆነ ሰዎች ቃለ መጠይቁን በጥንቃቄ እንዲሰሙት ወይም ይህንን ጽሁፍ በጥሞና እንዲያነቡት እጋብዛለሁ። ብዙዎችን ነጻ ያወጣል ያልኩትንም የተብራራበት ምሳሌና ማሳያዎችም የተጠቀሱበት ምንባባትና ሊቃውንትም አሌ የማይባሉ ከመሆናቸውም በላይም የፕሮቴስታንቱን ዓለም ሰዎት መረዳትም ስለሚያሳይም ጭምር ነው። ሌላኛው የጽሁፍም ሆነ በየቦታው ያስገባውት የኔን አስተያየት የሚመለከተው ጉዳይ ያደረገውን ያንን ቃለ መጠይቅ ብቻ እንጂ የሊቀ ጳጳሱን ያለፉ ንግግሮችና ስብከቶችን ከግምት ያስገባል ይገባም አይደለም። በጠቅላላው ከቃለመጠይቃቸው የተረዳሁት ነገር ሊገባባሱ ጠንቃቃ፣ ጉዳዩን በጥልቀት ማብራራት የሚችሉ የቤተክርስቲያኗን መጽሐፍም ጠንቅቅ የሚያውቁ የውጭ ምንጮችንም የሚያነቡ አቀራረባቸው ኃይል ያልተቀላቀለበት ፍርጃ የሌለባቸው መሆናቸውን ማየትም ይቻላል። ይህ በጣም አስገርሞኛል። ከጠበቅኩት በተቃራኒ ነው። በሌላ በኩል ደግሞ ሲታሙ የኖሩባቸው ጉዳዮችም ምቾት ያልሰጧቸውና አሁንም የሚያስፈሯቸው መሆናቸውን ቢሆን የሚያውቁትና የሚያምኑትን ለመናገር ግን የሚጠጉበትን አምባ ማለትም ሊቃውንቱም በጥንቃቄ መርጠው ትምህርታቸውን የሚያቀርቡ መሆናቸውን አስተውያለው። ይህ ድንቅ ችሎታ ነው። ለዚህ ነው የሊቀ ጠበብት አለቃ አያሌውን መጽሐፍ መሰረት አድርገው የሚከሰሱበትን ጉዳይ በጥንቃቄ የሚያብራሩት። የኛው ስልታቸውና በጠቅላላው የውይይታቸው ለሊቀ ጳጳሱ የነበረኝን አመለካከትና ጥርጣሬ አጥርቶልኛል። አሁን ሊቀ ጳጳሱ በእኔ ዘንድ ነጻ ናቸው። ትምህርታቸውን ፍጹም ኦርቶዶክሳዊ ነው ብዬ እመሰክራለሁ። ቀጥታ የማደርገው የሊቀ ጳጳሱንና የጋዜጠኛውን ጥያቄ የተከታተልኩኝ አቀርባለው። በጣም አስፈላ አስፈላጊ ከመሰለኝ ደግሞ የኔን አስተያየት የምሰጥበት ቦታም ይኖራል። ያንን ሳደርግ የሁሉም ሀሳብ ባለቤቱን አስቀድሜ በጥቅስ ውስጥ በማድረግ ነው። ውይይቱን ለመረዳት ይቻል ዘንድም የውይይቱን ቅድመ ተከተል ተከትዬ ለሚወያዩበት ጉዳይም ርዕስ ሰጥቻለሁ። ፍሰቱን ለመጠበቅም ሞክር ያለው። ሀሳባቸው እንዳይናወጥም፣ እንዳይቀንስ፣ እንዳይጨምርም ተጠንቅቅ ያለው ሲልም። ለእኔ ይህ ለበርካቶች ማስረዳት የሚያቅታቸውን አይን ገላጭ የሆነ ጥርት ኩልል ያለ ትምህርት ነው። ትምህርታቸውን ስለወደድኩት ነው ስለሳቸው የጻፍኩት። አይቼ ምናልባትም ፕሮቴስታንታዊ ካላቸው በሚልም ሰሞኑን ከአባ ገብርኤል ጋር ወቅሻቸው የነበረው በሌሎች በተጠቀሱባቸው ጉዳዮችም ቢጠየቁ ለመመለስ ወደ ኋላ የማይሉ መሆናቸውን አይቻለው። ትምህርታቸውና መረዳታቸውም ጥልቅ እንጂ ከላይ ከላይ አይደለም። መጻሕፍትን አገላብጠው አንብበዋል። የሀገር ውስጥም የውጭ ምንጭም ይጠቀማሉ። ትርጓሚያቱን፣ የአገልግሎት መጻሕፍትን በአግባቡ ጠቅሰዋል። የቀደሙ ሊቃውንትን ትምህርት መሰረት አድርገው የሚታሙበትን ብቻ ሳይሆንም የቤተ ክርስቲያንን ጥልቅ ትምህርትም አስረድተዋል። በዚህ በጉዳዩ ላይም በእኛና ነገሮች መካከል ያለውን ልዩነትም መስመር ሰርተው አስቀምጠዋል። አማላጅነት ነገረ ማርያምን ማስታረቅን፣ ክርስቶስ በስጋዊ ወራትም የሰራውን የማማለድ የማስታረቅ ስራ ንጥር አድርገው አብራርተዋል። ለዚህም ነው ረጅም ጊዜ ወስጄ ቃለመጠይቃቸውን ወደ ጽሁፌ ቀይሬ ለማስቀመጥ የወሰንኩት። ሌላኛው ለመጥቀም ጭምር የብዙዎችን የሚጠቅም ስራ ነው። ሊቀ ጳጳሱን አቡኑ ለማለት ያበቃኝም የጠራው ትምህርታቸውንና አባትነታቸውን ነው። በሌላው ላይም አይፈረድም። ይልቁንም ሌሎችንም ቢሆን በቅንነት ለማየት ነው የሚሞክሩት። ትቢት አላየውባቸው ያለባቸውም አስተዋይ ናቸውና፣ አቡኑ ይገባቸዋል። በሌላ በኩል አሁንም ቪዲያቸው እየቆራረጡ ሁሉም ለፈለጉ ዓላማ ሊጠቀምበት ይችላል። ነገር ግን ያሉትን በምልት መረዳትና ትምህርታቸውን ማወቅ ያስፈልጋል። ፕሮቴስታንት ቃላት ቆርጠው ሊጠቀሙ ቢሞክሩ ስለ ቅዱሳት መልጃ አሁንም በስጋው ወራት ያደረገውን መልጃ አይነት መቃተት ያደርጋል ማለታቸውን ነገረ ማርያም ነገረ ቅዱሳንን ያስረዱበት ትምህርታቸውን አያስኬዳቸውም። ልዩነቱ ቃላቱ ሳይሆን የምንተረጉምበት መንገድ ነው ሲልም ዶክተር አረጋ አባተ በዚህ ጉዳይ ላይ ምላሻቸውን ሰጥተዋል። ወደ ቀጣይ መረጃችን ስናመራ በመንበረ ፓትርያርክ ጠቅላይ ቤተ ክህነት በገዳማት አስተዳደር መምሪያ አዘጋጅነት ለሁለት ቀናት ለገዳማውያን አበምኔቶችና እመምኔቶች አገር አቀፍ የገዳማት ወቅታዊ ሁኔታ የገዳማውያን ሕይወትና አገልግሎትን የሚዳስሰው የስልጠናን ምክክር መርሃ ግብር ቅዱስ ፓትርያርኩ በተገኙበት ባለ 12 ነጥብ መግለጫ በማውጣት ተጠናቀቀ። በመርሃ ግብሩ ላይ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ በመንበረ ተክለ ሃይማኖት የተገኙ ሲሆን ቃለ ምዕዳን ቃለ ቡራኬና ትምህርተ ወንጌልን ሰጥተዋል። ቅዱስነታቸው በዚህ ጊዜ በስተላለፉት አባታዊ መልእክትም ለሀገር ሰላም አንድነትንና ጸጥታ መከበር ሁላችንም በጋራ መስራትና መጸለይ ያለብን ለዚህም ከሁሉም በፊት የገዳም አባቶች ቀጥሎም እኛን ይመለከታልን ብለዋል። ያሉትን ችግሮች ለመፍታትና ለመቆጣጠር ብሎም ለማስወገድ ለቅድስት ቤተ ክርስቲያን ልልና ለሃይማኖታችን መጠበቅ እንዲሁም ለሰላማችን መከበር የምክክር ጉባኤዎችን ሚናም ወሳኝም መሆናቸውን ተናግረዋል። አክለውም በተለይ ምንኩስና በፈቃድ ነው እንጂ በግዴታ አይደለም ያሉ ሲሆን አንድ መነኩሴ ወደዚህ ሕይወት ፈቅዶ እስከገባ ድረስ ለእግዚአብሔር የገባውን ቃልና የመነኮሰበትን ዓላማ አጥብቆ መያዝ እንደሚገባውም ቅዱስ ፓትርያርኩም ገልጸዋል። አያይዘውም ሰላም ከሌለ ምንም ነገር እንደሌለ በመረዳትም እናም አእምሮአችንን በመመለስ ያለውን የሰላም እጦት ጠፍቶ ሰላማችን እንዲመለስ ሁላችንም ወደ አምላክ መጮ ይገባናል ሲሉም አሳስበዋል። የገዳማት አስተዳዳሪ መምሪያ ለገዳማውያን አበምኔቶችና እመምኔቶች ሲሰጥ በሰነበተው የስልጠና ምራ ግብር በበርካታ ሊቃውንት ሰፊ ሰፊ ጥናታዊና ትምህርታዊ ጽሑፎችን አቅርበው ውይይቶችም ተደርጎባቸዋል። በተጨማሪም የአቋም መግለጫ በማውጣትም ምራ ገብሮ ተጠናቋል። የአቋም መግለጫውም እንዲላል ላል ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት በመጀመሪያ የገዳማት ጉባኤ ላይ የሰጡትን አባታዊ መመሪያ እናም በየጊዜው በተለያዩ መድረኮች ገዳማትን በተመለከተ የሰጡትንና የሚሰጡትን አባታዊ መመሪያ ለመተግበር ቃል እንገባለን። ብፁዕ አቡነ አብርሃም የመንበረ ወደ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የባህር ዳርና የሰሜን ጎጃ ማግራስ ስብከት ሊቀ ጳጳስ በጉባኤው መክፈቻ ያስተላለፉትን አባታዊ መመሪያ በየመጣንበት ገዳማት ለመተግበርም ቃል እንገባለን። በሶስቱ የቤተ ክርስቲያን ሊቃውንት በቀረቡ ጥናታዊ ጽሑፎች በጥናታዊ ጽሑፍም የቀረቡትን ገዳማውያኑን የሚመለከቱትን መልእክቶችም ለመፈጸም ቃል እንገባለን። ገዳማት የትምህርት የስርዓት ምንጭም በመሆን ቀደምት አባቶቻችን ገዳማቱን በማጠናከር ለሀገር ግንባታና ለቤተ ክርስቲያን አንድነት ያበረከቱትን ተጋድሎ ታሪክም የሚዘክር ነው። እኛም ከየገዳሙ የመጣን መነኮሳትና መነኮሳይት የአባቶቻችንን ፈለግ በመከተልም ገዳማቱ ለሀገርና ለቤተ ክርስቲያን አንድነትም መወጣት ያለባቸውን ተግባር በተሰጠን ኃላፊነት በትጋት ለመስራት ቃል እንገባለን። አዳዲስ ገዳማት ሲገደሙ በሀገረ ስብከቱ ሊቀ ጳጳስ ጥብቅ ክትትል ተደርጎ በገዳሙ ለሚቀመጡ አበው መተዳደሪያቸው ጭምር ታስቦበት እንዲገደምም እንጠይቃለን። ሁለተኛ፣ መነኮሳትና መነኮሳይትም ለተልእኮ ወደ ጠቅላይ ቤተ ክህነት ሲመጡ ማረፊያ እንዲዘጋጅላቸው በተደጋጋሚ ተጠይቆ መልስ ያልተሰጠው ትልቁ ቤታችን የመጨረሻ ራስም ቤተ ክርስቲያን የሆነው ነው መንበረ ፓትርያርክ ነው። ስለሆነም ለተልዕኮ ገዳም የሚመጡ አባቶችና እናቶችም ማረፊያቸው በየከተማው ዘመድና ማረፊያ ፍለጋ መንከራተታቸው ለምናኔ ሕይወታቸው ጋር የማይሄድ መሆኑን ታሳቢ በማድረግም ቅዱስ ሲኖዶስ ማረፊያ እንዲያመቻችልን ዝቅ ብለን እንጠይቃለን። ምንኩስና የሚሰጥበት ቦታና ሰጪው አካል ተለይቶ ታውቆ የማያዳግም ውሳኔ እንዲሰጥበት በአጽንኦት እንጠይቃለን። ሁሉም ገዳማት ታይተው ችግራቸው ተለይቶ የጎደላቸው ተሟልቶ እንዲጠናከሩ እንጠይቃለን። የመነኮሳት ፍሰትም ለማቆም አድራሻ የሌለው መነኩሴ፣ አድራሻ የሌለውን ቄስ፣ አድራሻ የሌለው ዲያቆን በጥብቅ ቁጥጥር ተለይቶ ለመነኮሳቱም ለቀሳውስቱም ራሱን የቻለ የጠቅላይ ቤተ ክህነት አርማ ያለውና ለቁጥጥር አመች የሆነ መለያ ቁጥር ያለው ዲጂታል መታወቂያ ተዘጋጅቶ በስራ ላይ እንዲውልም እንጠይቃለን። በየገዳማቱ አብነት ትምህርት ቤቶችም ተከፍተው መነኮሳቱና የአካባቢው ልጆችም በተገባ መንገድም የማብቃት ስራ እንዲሰራ እንጠይቃለን። በገዳማቱ ከማሰልጠኛው በክተውም የሚወጡ የመነኮሳት ብቻ የሚማሩበትና የመነኮሳት ኮሌጅ እንዲከፈትልን እንጠይቃለን። ይህም የገዳማውያን አባቶችና እናቶች የውይይትና የምክክር መርሃ ግብር በየዓመቱ ከርክበ ካህናት በፊት እንዲቀጥል ተደርጎ የገዳማቱ አባቶችና እናቶችም የየገዳማቸውን ጠንካራና ደካማ ጎን በሪፖርትም ለመንበረ ፓትርያርክ ጠቅላይ ቤተ ክህነት የገዳማት መምሪያ ተልኮ መምሪያውን መርምሮ በየገዳማቱ የአንድነት ጉባኤ ከታየ በኋላ በቅዱስ ሲኖዶስ የርክበ ካህናት ምልዓተ ጉባኤ ግባትም ስለሚሆን በቅዱስ ሲኖዶስ በየዓመቱ የሚደረገውን የገዳማውያንን አንድነት ጉባኤ እንዲያጸድቅልን በታላቅ ትህትና እንጠይቃለን በማለትም የአቋም መግለጫቸውን ሰጥተዋል። በመጨረሻም ቅዱስ ሲኖዶስ የሁሉም አባትና እናት እንደመሆኑ እዚህ ያለነው የኢትዮጵያ ገዳማት አባቶችና እናቶችን ስንሰበሰብ የቀሩ የተላላቅ ገዳማት አበመኔቶችና እመምኔቶች አሉ። ለዚህም ቅዱስ ሲኖዶስ ለቤተ ክርስቲያን አንድነት ቅድሚያ በመስጠት በመካከል ያለውን ችግር ከሚመለከታቸው ሁሉ ጋር ተቀራርቦ በመነጋገር ያለውን ልዩነት ፈቶት አንድነትን እንዲፈጥርልን እኛ ገዳማውያን በመጣንባቸው ቅዱሳትና ጻድቃን ስም ዝ ዝቅ ብለን በአጽንኦት እንጠይቃለን ሲሉም በመግለጫቸው አስታውቀዋል። ውድ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን አመሰግናለን። ቸር ቆዩልን።